እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጭ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ፣ ቦታው እልልታ መሀል አዲስ አበባ፣ ያውም ከአፍሪካ ሕብረት ጎን ሳር ቤት ስሪት። ስሪቱማ ጂፕላስዋንን ጨምሮ ከባለ ሁለት እስከ ባለ አራት መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ።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 ስቲም ሳውን አባዞና ማሳጅ፣ አምስት ቤዝመንት መኪና ማቆሚያ፣ አንድ አሳንሰር ለሁለት መኖሪያ ቤቶች ያለው በአጭር ቃል እንከን የለሽ የንግድ ሱቆቹና ቅንጦ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃል። የሽያጭ ቢሯችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለሥልጣን ጽህፈት ቤት አጠገብ እልልታ የምቾት የተድላ ቦታ ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። በቱርክ የተቀሰቀሰው ህዝባዊ ተቃውሞ ሰልፍ ተጠናክሮ መቀጠሉ ተሰማም። ሦስተኛ ቀኑን በያዘው ተቃውሞ ሰልፍ ከሦስት መቶ በላይ ሰልፈኞች ማሰራቸውን ባለሥልጣናት ገልጸዋል። የኢስታንቡል ከንቲባ ረቡዕ ዕለት መታሰራቸውን ተከትሎ የተነሳውን ህዝባዊ ተቃውሞ ፖሊስ በአስለቃሽ ጢስ ለመበተን ሞክሮ አልተሳካለትም ብለዋል የተለያዩ ዘገባዎች በተለይ በዋና ከተማም አንካራና ኢስታንቡል በሺዎች የሚቆጠሩ ሰልፈኞች ከፖሊስ ጋር የተጋጩ ሲሆን፣ በርካቶች ተጎድተው ሆስፒታል መወሰዳቸው ታውቋል። እስር ቤት ከተወሰዱ ከ300 በላይ ሰልፈኞች መካከል ፖለቲከኞች፣ ጋዜጠኞችና ነጋዴዎች ይገኙበታል ነው የተባለው። የኢስታንቡል ከንቲባም ኤክራም ኢማሙሉ በሙስናና ለአሸባሪ ቡድኖች ድጋፍ አድርገዋል በሚል ነው የታሰሩት። ያም ሆኖ በመጪው 2028 በሀገሪቱ በሚደረገው አጠቃላይ ምርጫም ዋነኛ ተቀናቃኝ ይሆናሉ መባላቸው መንግስት ላይ ከፈጠረው ስጋት ጋር ያገናኙታሉ። የምርጫ እጩነታቸው የሚረጋገጥበትና ይፋ የሚሆንበት ቀን ባለፈው ሐሙስ ስለነበር በምርጫው እንዳይሳተፉ ለማጨናገፍ ሆን ብሎ ነው መንግሥት ያሰራቸው ይላሉ በርካታ ወገኖች። የ53 ዓመቱ የኢስታንቡል ከንቲባና ታዋቂ ነጋዴ ኢማሙሉ ከፍተኛ የህዝብ ድጋፍ እንዳላቸውና ለረጅም ዓመታት ሀገሪቱን የመሩት የፕሬዝዳንት ራሲብ ጣይብ ኤርዶዋን ዋነኛ ተቀናቃኝና ስጋት መሆናቸው ይነገራል። የተመሰረተባቸውን ክስ ሆን ተብሎ የተቀናበረ ነው በማለት ውድቅ አድርገዋል። እስራኤል ከባድ የተባለም የአየር ጥቃት በሊባኖስ መፈጸሟ ተነገረ። ከሊባኖስ በርካታ ሮኬቶች ወደ ሰሜን እስራኤል መተኮሳቸውን ተከትሎ ነው እስራኤል የአየር ጥቃት ሊባኖስ ላይ የከፈተችው ተብሏል። የእስራኤል ጦር ኃይል ሄዝቦላህ የሚጠቀምባቸውን የሮኬት ማስወንጨፊያዎችና ወታደራዊ ማዘዣ ጣቢያ መምታቱን ሲያስታውቅ የሊባኖስ ጤና ሚኒስቴር በበኩሉ በጥቃቱ ሁለት ሰዎች ሲገደሉ ስምንት መቁሰላቸውን ገልጧል ሄዝቦላህ በእስራኤል ላይ ምንም ዓይነት ሮኬት አልተኮስኩም ያለ ሲሆን የሊባኖስ መንግሥት እያጣራ መሆኑን አመልክቷል የተኩስ አቁም ስምምነቱን አክብሬ ቀጥያለሁ ብሏል ሄዝቦላህ የአሁኑ የእስራኤል የአየር ድብደባ በአሜሪካና በፈረንሳይ አሸማጋይነት ለተግባር የበቃው የተኩስ አቁም ከተጣሰ ወዲህ ከፍተኛው እንደሆነ ይነገራል በተኩስ አቁም ስምምነቱ መሰረት የሊባኖስ መንግስት በሺዎች የሚቆጠሩ ተጨማሪ ወታደሮች ከእስራኤል በሚያዋስነው ደቡባዊ ሊባኖስ ሊያሰፍር ግድ ይላል። እስራኤልን ከጥቃት ለመከላከል ሄዝቦላህ ተዋጊዎቹንና ጦር መሳሪያ ከደቡብ ሊባኖስ ሲያንቀሳቀስ፣ የእስራኤል ሰራዊት በጦርነቱ ወቅት ከያዛቸው ቦታዎች ለቆ ይወጣል። ሆኖም ስምምነቱ ተጥሶ የእስራኤል ጦር ኃይል በየቀኑ በሚባል ደረጃም የአየር ጥቃት ሲፈጽም ቆይቷል። ፊንላንድ ለስምንት ተከታታይ ዓመታት በዓለም ደስተኛ ሀገር ሆና ተመረጠች። የተፈጥሮ መዳረሻ ከመሆንና ጠንካራ የማኅበራዊ ዋስትና ሥርዓትን መዘርጋቷ ደስተኛ ሀገር ሆና ለመመረጧ ምክንያት እንደሆነ ባለሙያዎች ገልጸዋል። የተባበሩት መንግሥታት ድርጅት ድጋፍ ባደረገለት የዚህ የዓለም የደስታ ሪፖርት ፊንላንድ ከሌሎች ሦስት የኖርዲክ ሀገራት ቀድማ መቀመጥ የቻለች ሲሆን የላቲን አሜሪካዋ ኮስታሪካና ሜክሲኮ ለመጀመሪያ ጊዜ እስከ አስረኛ ባለው ደረጃ ውስጥ ገብተዋል። በሪፖርቱ መሠረት ኢትዮጵያ 132ኛ ደረጃ ላይ ስትቀመጥ ጎረቤት ሀገር ኬንያም 115ኛ፣ ግብፅ ደግሞ 135ኛ ወጥታለች። አፍጋኒስታን በሪፖርቱ ደረጃም ግርጌ ላይ በመቀመጥ 147ኛ ሆናለች። ብሪታንያና አሜሪካም በዝርዝሩ ላይ ደረጃቸው ወርዶ 23ተኛና 24ተኛ ደረጃ ላይ ሲቀመጡ ሁለቱ ሀገራት ያስመዘገቡት ዝቅተኛ ተብሏል። በአጠቃላይ ከ1 እስከ 10ኛ የወጡት ደስተኛ ሀገራት ፊንላንድ፣ ዴንማርክ፣ አይስላንድ፣ ስዊድን፣ ኔዘርላንድ፣ ኮስታሪካም፣ ኖርዌይ፣ እስራኤል፣ ሉክዘምበርግ እና ሜክሲኮ ናቸው። የዶናልድ ትራምፕ አስተዳደር በአሜሪካ በከፍተኛ ሁኔታ ንሯል የተባለውን የእንቁላል ዋጋ ለማቃለል እንቁላል ከቱርክና ደቡብ ኮሪያም ሊያስገባ ነው ተባለ። ዋጋውን በከፍተኛ ሁኔታ ለማቃለል በተጨማሪ ከሌሎች ሀገራት ለማስገባት በውይይት ላይ መሆኑን ባለስልጣናት አረጋግጠዋል። ለአጭር ጊዜ በመቶ ሚሊዮኖች የሚቆጠሩ እንቁላሎችን ለማስገባት እየተነጋገርን ነው ብለዋል አንድ የዋይት ሀውስ ባለስልጣን። በሀገሪቱ የተከሰተውን የወፍ ጉንፋን ወይም ደግሞ በርድ ፍሉ ለመከላከል የአሜሪካ አስተዳደር 1 ቢሊዮን ዶላር የመደበ ሲሆን የአሜሪካ ገበሬዎችም በሚሊዮኖች የሚቆጠሩ ዶሮዎች ለመቀነስ ተገደዋል የተባለው። በመጨረሻም የዓለማችን አንጋፋ ቦክሰኛ ጆርጅ ፎርማን ከዚህ ዓለም በሞተለየ የዓለም የከባድ ሚዛን ቦክስ ሻምፒዮናና የ1968ቱ ኦሎምፒክ ወርቅ ተሸላሚ ፎርማን በ76 ዓመቱ ከዚህ ዓለም በሞት ተለይቷል። ጆርጅ ፎርማን በመሐመድ አሊ በ1975 ከመሸነፉ ባሻገር በ76 ግጥሚያዎች ድል ሲቀናው ከዚህ ውስጥ 68ቱን ግጥሚያዎች በዝረራ ነው ያሸነፈው። ሌላው በ1994 እንደ ኤውሮፓውያኖቹ አቆጣጠር አይበገሬውን ቦክሰኛ ማይክል ሙረርን በ45 ዓመት ዕድሜው በማሸነፍ ክብረ ወሰን መያዙ ይነገራል። ጆርጅ ፎርማን አምስት ጊዜ ትዳር መስርቶ ከደርዘን በላይ ልጆች አፍርቷል። የአምስት ወንድ ልጆቹ ስም በተመሳሳይ ማለትም ጆርጅ የሚል ተሰጥቷቸዋል። ምክንያቱን በአንድ ወቅት ተጠይቆ ልጆቼ የጋራ መጠሪያ እንዲኖራቸው ከመፈለግ ነው ሲል ምላሽ ሰጥቷል። እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጭ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ፣ ቦታው እልልታ፣ መሃል አዲስ አበባ ያውም ከአፍሪካ ህብረት ጎን ሳር ቤት ስሪት። ስሪቱማ ጂፕላስዋንን ጨምሮ ከባለ ሁለት እስከ ባለ አራት መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብቶ ያለቁ ሌላስ ሌላማ ከ150 በላይ ሱቆች አፓርትመንቶች ሬስቶራንት የስብሰባና ና የሲኒማ አዳራሾች የመብራት ነገርስ በእልልታ መብራት አይጠፋም የራሱ ሰብስቴሽን አለ ሁለት ግዙፍ ጄኔሬተሮች 24 ሰዓት ዘብቆመዋል እንደዚሁም የከርሰ ምድር ውሃ የሕፃናት መጫወቻ የሴቶችና የወንዶች የውበት ሳሎኖች ጂምናዚየም ስቲም ሳውና ባዞና ማሳጅ፣ አምስት ቤዝመንት መኪና ማቆሚያ አንድ አሳንሰር ለሁለት መኖሪያ ቤቶች ያለው በአጭር ቃል እንከን የለሽ የንግድ ሱቆቹና ቅንጡ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃል። የሽያጭ ቢሮችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለሥልጣን ጽሕፈት ቤት አጠገብ እልልታ የምቾት የተድላ ቦታ